መረዳዳት ነገ ለሚገጥመን ፋይናንሻል ቀውስ ዛሬ ላይ ማሰብ እንደ ጥላ ማለት ነው። የአእምሮ መረጋጋትን መግዛት ማለት ነው። ገንዘብ ላላቸው ነው፣ ከሴልፎን ጀምሮ ለሀብታም ነው የሚለው ነገር ረት ነው። ስናሽከረክረው ጎፈርና አንትን ነበር የሚባለው ዘውድና ጎፈር ይህ ቡና ሚትስ ቡና የተሰኘው የመጀመሪያው ኤፒሶድ ፖድካስታችን ነው። በዚህ ፖድካስታችን ደግሞ የተለያዩ ኢንሹራንስ የተመለከቱ ጉዳዮችን እንዲህ ባለ ሀገራዊ ይዘትን በያዘ መልኩ ከቡና ጋር ቡና እየጠጣን እየተጫወትን የምናብራራበት፣ የምናሳይበት፣ የምንወያይበት ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ደግሞ ሁለት እንግዶች አሉኝ። በጣም በስራው በሙያው ልምድ ያላቸው ትላልቅ ድርጅቶች ውስጥ የሰሩ ትላልቅ ፕሮጀክቶችን የመሩ ናቸው። እንግዲህ ከእነሱ ጋር ሆነን ደግሞ የተለያዩ ጉዳዮችን እናነሳለን በዛሬው ፖድካስታችን ኢንሹራንስ ምንድን ነው? አስፈላጊነቱ የቱ ጋ ነው? ኪተርሞቻቸው ውስጥ የምንድን ናቸው የሚሉትን በዝርዝር እንመለከታለን። ወደ እንግዶች እንሂድ። ስምዎትን ያስተዋውቁኝ። እሺ፣ አመሰግናለሁ ጌጤነሽ ኃይለማርያም እባላለሁ። እንግዲህ ስለ ቤተሰብ ባክግራውንድ ለመናገር የሁለት ልጆች እናት ነኝ፣ የሁለት ልጆች እናት እና የአራት ልጆች ደግሞ የአራት የልጅ ልጆች አያት ነኝ። በኢንሹራንስ ኢንዱስትሪ ውስጥ ረዘም ላለ ጊዜ ሰርቻለሁኝ በኢትዮጵያ መድን ድርጅት። ከዛ የተወሰነ ጊዜ ከሰራሁኝ በኋላ አሁን እያከ ማለት በስራ መሪነት እየመራሁት ያለው የጀኔራል ኢንሹራንስ ብሮከርስ የዛ ማኔጅንግ ዳይሬክተር ነኝ እና ኢንሹራንስ ውስጥ እንግዲህ ረዘም ላለ ጊዜ ሰርተዋል ከሚባሉት ባለሙያዎች አንዷ ነኝ ብዬ ነው የማስበው። ለዚህ ለቡና ሚትስ ቡና ስለጋበዛችሁኝና ስለ ኢንሹራንስ እንድናወራ እድሉን ስላመቻቻችሁ ደግሞ አመሰግናለሁ። እኛ በጣም የምናመሰግነው እንግዳችን ሆነሽ ስቱዲዮችን ስለተገኘሽ። ሌላ እንግዳችን ደግሞ እንተዋወቅ። አመሰግናለሁ። ስሜ ቅድስት ተፈጸመ ይባላል። ባለትዳር እና የሁለት ልጆች እናት ነኝ። ለአለፉት ሀያ ዓመታት በተለያዩ የኢንሹራንስ ካምፓኒዎች ሳገለግል ቆይቻለሁ። አሁን ደግሞ በቡና ኢንሹራንስ የኢንሹራንስ እና ቅርንጫፍ ማስተባበሪያ ስራ አስፈጻሚ አመሰግናለሁ። እሺ፣ አንቺ እንግዳችን ሆነሽ ስቱዲዮችን ስለተገኘሽ እናመሰግናለን። እንግዲህ በዛሬው የፖድካስት ቆይታችን የተለያዩ ነጥቦች እናነሳለን ብለን ያሰብነው በተለይም ደግሞ ስለ ኢንሹራንስ ምንነት ብዙ በኢትዮጵያ እንደማይታወቅ ወይ ደግሞ መረጃው በስፋት እንደሚፈለገው መልኩ እንዳልገባ እናውቃለን እና በዋናነት ይሄኛው ፕሮግራም አላማው የኢንሹራንስ ምንነትን ቀለል ባለ መልኩ ለኦዲንሶቻችን ለወጣቶች ማሳየት ማብራራት ነው። ስለዚህ እንደው ለመጀመሪያ ያክል ኢንሹራንስ ምንድን ነው እንደው ዲፋይን ስናደርገው ኢንሹራንስ ራሱ ምንድን ነው የሚለውን እናውራ መጀመሪያ። ኢንሹራንስ ዲፋይን ከመደረጉ በፊት ወይም ኢንሹራንስ ምንድን ነው የሚለውን ከማለታችን በፊት ኢንሹራንስ ለእኛ ህብረተሰብ ሩቅ አይደለም። ቀድሞ በንጉሱ ጊዜ ጀምሮ የነበረ ነው። ምናልባትም ትክክለኛ መረጃ ማለት ዓመተ ምሕረቱን ካልተሳሳትኩኝ በ1952 ዓ ም በኢትዮጵያ አቆጣጠር ነው የኢትዮጵያ ኢንሹራንስ ኢንዱስትሪዎች ወይም አንዱ ኢምፔሪያል ኢንሹራንስ ኩባንያ የተባለው የተቋቋመው በታሪክ የምናነበው ማለት ነው። ከዛ በፊት ግን በአንድ ወይም ሁለት አካባቢ አቢሲኒያ ባንክ የሚባለው የባንክ አገልግሎት ውስጥ ኢንሹራንስ የሚሰጥ እንደነበረ ማለት ነጋዴዎች ከውጭ ውንንብረት ለሚያመጡ ካርጎ ለሚያመጡ ለሚያመጡ ማለት ነው የእሳት ኢንሹራንስ ሁሉ እንደሚሰጥ መዛግብት ያሳያሉ። ነገር ግን በደንብ ሪከርድ የማድረግ ችግር አለ። ሁኔታዎችን ገልበጥ አድርጎ የማየትም ችግር ስላለብን ኢንሹራንስ ገና ዛሬ የመጣና ለህብረተሰባችን ሩቅ ነው ብለን እናስባለን። እርቀት የለውም እኛ ወደ ህብረተሰቡ ተደራሽነቱ የኛ የባለሙያዎቹ ውሱንነት ይመስለኛል ኢንሹራንስን ያራቀው እንጂ ኢንሹራንስ ቀደምትም የነበረ ነው ኢትዮጵያ ውስጥ በየትኛውም የኢትዮጵያ ክፍል። ደግሞ ቡና ኢንሹራንስ መረዳዳት ነው ኢንሹራንስ መረዳዳት ነው ስድን የተለያየ የህብረተሰብ ክፍል አብሮ ይመጣል። ነገ ሊደርስብኝ የሚችለውን ችግር ዛሬ በማዋጣው ገንዘብ ነገ አደጋ ቢደርስ ችግር ቢደርስ ቤተሰቤን ባጣ ራሴን ባጣ ሊደጉበኝ ይችላል ብሎ በፈቃደኝነት ያዳበረው ስርዓት ነው። ይህንን ከምን ማየት እንችላለን? ባጭሩ እድርን ማየት እንችላለን። እድር ኢትዮጵያ ውስጥ የትኛውም የህብረተሰብ ክፍላችን ውስጥ አለ አይደል? በየትኛውም ክልል በየትኛውም ቋንቋን በለው ባህል በለው እምነት ሳይለይ የደረጀ እድር አለን። ያ እድር ማለት ነው እንግዲህ አሁን በቴክኖሎጂውም በትምህርቱም በባለሙያውም ዳብሮ ኢንሹራንስ የተባለው እና ያንን ማዳበር አቅቶን ነው አሁን ኢንሹራንስ ለህብረተሰቡ ሩቅ ነው ብለን ራሳችን ሩቅ ነው የምንለው እንጂ ለህብረተሰቡ ጥሩ ግንዛቤ ቢሰጠው፣ በምሳሌ ማስረዳት ቢቻል፣ በተለያዩ ሚዲያዎች ሚዲያዎች አሁን እንደዚህ አይነት እንትኖች ፕላትፎርሞች ቢፈጠሩ በእርግጠኝነት ኢንሹራንስ ለህብረተሰቡ ሩቅ አይደለም፣ ህብረተሰቡም ወዶና ፈቅዶ የሚወስደው ይመስለኛል በጣም እሺ አመሰግናለሁ ያው ኢንሹራንስ ማለት ባጭሩ ነገ ለሚገጥመን ፋይናንሽል ቀውስ ዛሬ ላይ ማሰብ ማለት ነው ምክንያቱም አሁን በሀገራችን ብናይ እድር እቁብ ምንም እንኳ ኢንሹራንስ ከመጀመሩ በፊት እድር እቁብ እኛ ሀገር ላይ ተጀምሮ ሁሉም ያው በአካባቢያችን አለ እድር መረዳዳት ነው እቁብንም ብትወስጂ አንዱ የቱልስ ኦፍ ሴቪንግ መካኒዝም ነው እና ኢንሹራንስ ያው ለህብረተሰቡ ትልቅ ጠቀሜታ ያለው ነገር ነው። ኤኒ ፋይናንሽል ክራይሲስ በሚገጥመበት ሰዓት አለውልህ ከጎንህ ነኝ የሚል ነው እና ህብረተሰቡ በደንብ አዌር ቢደረግ የበለጠ መስራት ይቻላል ብዬ አስባለሁ እንጂ ብዙም ሩቅ አይደለንም ለኢንሹራንስ ብዬ አስባለሁ። ልክ ነው። እስፔሻሊ አሁን እኛ ወጣቶች ሆነን ምናልባት ማናቃቸው ነገሮች ይኖራሉ ግን ደግሞ ኢትዮጵያዊ ሴቶች አሉን፣ የመረዳዳት የመተሳሰብ ሴቶች አሉ እና እነዚህ ሴቶች ደግሞ ፎርማል የሆነ አካሄድን ተከትለው በዚህ መልኩ መተዋል ማለት ነው። እንግዲህ ኢንሹራንስ ሆነው ሲመጡ በዚህ መልኩ መተዋል ማለት ነው። ግን አሁን ግልጽ ነው፣ በእንደዚህ ሁኔታዎች አልፈናል። አሁን ግዴታ ኢንሹራንስ ለምን ያስፈልጋል ብለን ብንጠየቅ ምንድን ነው የምናደርገው? ኢንሹራንስ ግዴታ ለምን ያስፈልገናል ሲጀምር ኢንሹራንስ እንግዲህ እንዳለው ዋስትና ነው። የነገን ነገ ወይንም ወደፊት ሊደርስብኝ የሚችለው ችግር ዛሬ ላይ አስቤ አቅጄ ከስጋቱ ልጠለልበት የምችል እንደ ጥላ ማለት ነው። አንድ ሁለተኛ ነገር ደግሞ ኑሮን በቅድ መምራት ማለት ነው ስለ ራስ ስለ ቤተሰብ ስለ ህብረተሰብ መጨነቅ ማለት ነው እና በጣም ብዙ እንትኖች አሉት ብዙ ማለት ትርጉሞችም ስፋቶችም አሉት ብዬ እወስዳለሁ ሌላው ኢንሹራንስ ይዘን ማለት ከኢንሹራንስ ጋር መኖር ማለት ለንብረቶቻችን ሊሆን ይችላል ለህይወታችን ሊሆን ይችላል ለሀላፊነታችን ሊሆን ይችላል ወዘተ እነዛ ለነዛ ሁሉ ኢንሹራንስ ገዛው ማለት ምንድን ነው? የአእምሮ መረጋጋትን መግዛት ማለት ነው። ምሳሌ ማድረግ እንችላለን። አንድ ተሽከርካሪ አለ፣ ትርፍ ጎማ ማሽከርከር በጣም ያስጨንቀዋል። አምሽቼ ጎማዬ እያሽከረከርኩበት ያለው ጎማ ቢተነፍስ ቢበላሽ ምንድን ነው የሆነው ብሎ ያቺ ነገር አእምሮውን ትኮረኩሯል ስለዚህ ወይ በጊዜ ይገባል ቤቱ ወይንም ደግሞ ልጆችም እንኳን ይዞ ለመጓዝ አይደፍርም። የአእምሮ መረጋጋት ስለማይሰጠው ማለት ነው። አለ ኢንሹራንስ መጓዝም ማለት በአብዛኛው አለ ስኮርት ጎማ እንደ መጓዝ ማለት ነው። የአእምሮ መረጋጋትን አይሰጥም። ስለማናቀው፣ ስላልተጠቀምንበት ብዙዎቻችን። ኢንሹራንስ የተጠቀሙበት ሰዎች ያውቃሉ። ዛሬ ምናልባት የኢንሹራንስ ፖሊሲ ያልቃል ብዬ ቶሎ ብዬ ካልታደሰ መኪናዬን ማሽከርከር አልፈልግም የቤቴ ኢንሹራንስ ውል ሊቋረጥ ነው እንዴ? ነገ የሆነ እሳት አደጋ ቢመጣብኝስ? ላለው፣ ወይንም ደግሞ መንገድ ላይ የሆነ አንድ ነገር ብፈጥርስና እኔን በኃላፊነት የሚያስጠይቀኝ ብዬ እሰጋለሁኝ። ስለዚህ ይሄንን ስጋቴን ለመከላከል የግድ የኢንሹራንስ ፖሊሲ ገዛለሁ። ሊታደስ የሚገባው ደግሞ ቀጣይነት መሆን ያለበትን ደግሞ አስተካክላለሁ። አለዛ የአእምሮ ሰላም አጣለሁ ማለት ነው። ስለዚህ ኢንሹራንስ ከኢንሹራንስ ጋር መጓዝ ማለት የአእምሮ ሰላምን ይዞ መሄድ ነው አንድ ሁለተኛ በቀድ መኖር ነው ስልጣኔ ነው እንግዲህ በቀድ የሚኖር ሰው አእምሮ ኮንሸስ የሆነ የሰለጠነ ሰው ለሀገርም ለራሱም ለቤተሰቡ ውጤታማ ነው የሚሆነው ስለዚህ ኢንሹራንስ ከዚህ እይታ ከዚህ አተረጓጎም ነው የማየው ኢንሹራንስ አለን ማለት የአእምሮ ሰላም አለን ማለት ነው። ምንድን ነው፣ የተለያዩ ቢዝነስ ላይ ራን የምናደርግ ከሆነ ሁሉንም ሪስክ ወደ ኢንሹራንስ ትራንስፈር አድርገን እኛ ቢዝነስ አልችልን ብቻ ማኔጅ ማድረግ እንችላለን። አንድ ሴናሪዮ እዚህ ላይ ልናገር። ለምሳሌ አንድ ትንሽ ኮፊ ሾፕ ያለው ሰው ኢንሹራንስ ሲኖረው እና ሳይኖረው ምን ሊሆን ይችላል ብለን እናስብ። ለምሳሌ አንድ ኮፊ ሾፕ ያለው ሰው ኢንሹራንስ ባይኖረው ምንድን ነው የሚገጥመው? ትልቅ ፋይናንሽል ክራይስስ ውስጥ ነው የሚገባው። ቢዝነሱን ሉዝ ያደርጋል፣ ፋሚሊዎቹ ላይ ፋይናንሽል ባንክራፕቱ ይሄድበታል። የቀጠራቸው ሰራተኞች ከስራ ይወጣሉ። ኢንሹራንስ ግን ቢኖረው፣ ኢንሹራንስ አንሌታ ሁኖ ይመጣለታል። ወዲያው አደጋው እንደደረሰ ፕሮፌሽናል ሎስ አሰሰሮች ልኮ ሪስኩ ምንድን ነው ብሎ ከአደጋው በፊት ወደነበረበት ፋይናንሽል ፖዚሽን ይመልሰዋል። ሰራተኞቹ ተመልሰው ይቀጣል። በአጭር ጊዜ ውስጥ ቢዝነሱን ርንስቴት አድጎ ወደ ስራ መግባት ይችላል። ባጭሩ እንደው በጠቅላላው ስለ እንትኑ አይተናል እና እንደው እኔ አሁን ለምሳሌ በራሴ ስም ቤት ባይኖረኝ፣ መኪና ባይኖረኝ ወይ ደግሞ አንድ ዩኒቨርሲቲ ተማሪ ቢኖር ለዛ ሰው ኢንሹራንስም ያስፈልገዋል ብለን ለማለት እንችላለን። እርግጥ ነው በነገራችን ላይ አንድ ነገር አለ ትንሽ የተዛባ አስተሳሰብ ኢንሹራንስ ገንዘብ ላላቸው ነው የሚባል። እኔ ይሄ አባባል የተሳሳተ ነው ነው ብዬ ነው የማስበው። ምክንያቱም እርግጥ ነው ልከፍሎ የምችለው እድርም እኮ ተከፍሎ ነው አይደለም? እና ልከፍሎ የምችለው ነገር እስካለ ጊዜ ድረስ እና ምን አይነት ኢንሹራንስ ነው የሚያስፈልገኝ? እንግዲህ ገንዘብ መስራት አለብኝ፣ ገንዘብ ማመንጨት አለብኝ በዛ በማመነጨው ገንዘብ ደግሞ ሊከፍል የሚችለው ነገር አለ፣ ለማገኘው የዋስትና አይነት እንጂ ሁሉም ሰው ሀብታም መሆን አለበት ማለት አይደለም። ሁሉም ሰው ከፍተኛ ክፍያ ነው የሚጠየቀው ማለት አይደለም። ቅድም እንደተናገርኩት ኢንሹራንስ ከብዙዎች አነስተኛ ገንዘብ የሚሰበሰብበት እንደ ቋት እንደ ፑሊንግ ሲስተም ነው። እዛ ቋት ውስጥ ከተለያዩ ሰዎች መጠነኛ የሆነ ገንዘብ ይሰበሰባል። ያንን ገንዘብ ማስተዳደር ነው እንግዲህ የኢንሹራንስ ኃላፊዎቹ ወይም ባለሙያተኞቹ ዋና ሙያ። ያንን ገንዘብ ነገ እኔ ሳልሆን እኔ ባዋጣው አንቺ፣ ሁሉም ባዋጣው ገንዘብ የሆነ ሰው አደጋ ቢደርስበት፣ የሆነ ሰው ንብረት ቢበላሽ፣ የሆነ ሰው ቢሞት ለዛ ቤተሰብ የሚሄድ ገንዘብ ነው። ይሄ ማለት እንግዲህ ምንድን ነው? እኔ ላይ እንኳን ባይደርስ ያ ጉዳት ለሌላው ደረስኩኝ ማለት ነው፣ አይደለም? ስለዚህ እኔ ባጓጣሁት እናንተ ባጓጣችሁት ገንዘብ ሌላው ተደጎመ ማለት አንድ ያለውን የሶሻል ቀውስ ታደግን ማለት ነው። ለሌላው ደረስን ማለት እኮ ነው። ትልቁ ነገር ይሄ ነው። ስለዚህ ያንን ቤተሰብ በነበረው ማለት ሕይወትን ነው ኢንሹራንስ የማይተካው እንጂ በገንዘብ ገንዘብን መተካት ይችላል ያው ዞሮ ዞሮ አባት ቢሞት ወይንም ደግሞ ቅርታ ገንዘብ የሚያመነጨው ሰው ቢሞት፣ አይደለ? ልጆች ወደ ውጭ አወጡ ቢያንስ በልተው አድረው ወደ ትምህርት ቤት ይሄዳሉ፣ ያድጋሉ። አንድ እሱ ነው። ሁለት ንብረቱ ቢወድም፣ ንብረቱን እንደገና ወደነበረበት ቦታ ያው በገባው ዋስትና መጠን ያደርጋል። እና አንድ ኃላፊነት የራሴን ራሴ ላይ ሊደርስ የሚችለውን እደጎማለሁ አደጋ ቢደርስብኝ፣ ካልሆነ ሶሻል ሪስፖንሲቢሊቲን ወይም ማህበራዊ ግዴታ ይንወጣለሁ እና አገር ከቀውስም ትድናለች። ማለት መለመን አዋጡልኝ እንደዚህ የሚለው ነገር አይኖርም። ቅድም ወዳልሽው ጥያቄ ልምጣና አንድ የዩኒቨርሲቲ ተማሪ ምንም ገንዘብ የለውም። ስለዚህ ምን አይነት ኢንሹራንስ ያስፈልገዋል የሚለው? ቢያንስ አሁን ጊዜ ስማርትፎን ብዙዎች ይይዛሉ ለስማርትፎኑ አሁን፣ በስማርትፎናችን ሁሉ ነገራችን እዛ ውስጥ አለ። ያ ሬዲዮ ማዳመጫችን ነው፣ ሙዚቃ ማዳመጫችን ነው፣ ፊልም እናይበታለን፣ ዜና እናይበታለን፣ ካሜራ ነው አደል። ምን የማይሆነው ነገር አለ አደል። እንደ እንደ ላፕቶፕ ነው፣ ኖት ፓድ ነው ወዘተረፈ። ስለዚህ ለሱ እንኳን ኢንሹራንስ ያስፈልገናል። ለምንድን ነው እሱ ሊጠፋ ይችላል። ያ ዋና የምንለው እንትን ዋጋው ቀላል አይደለም፣ ዳሜዝ ሊሆን ይችላል ለሱ የሞባይል ቢያንስ የሞባይል ኢንሹራንስ ልንገዛለት እንችላለን። አንዱ እሱ ነው። ሁለተኛ ደግሞ እንግዲህ ወደፊት ይህንን ኮንሴፕት ከያዘ ኢንሹራንስ አስፈላጊነቱን ካመንና ካወቀ ወደ ስራው ዓለም በሚመጣ ጊዜ የህይወት ኢንሹራንስ ሊገዛ ይችላል። ራሱ ላይ ለሚደርስ የሞት አደጋ እናት አባቴ ዝም ብሎ አይቅሩም። አይደል? ብዙ ጊዜ ቤተሰብ ልጁን ያስተምራል ልጅ ይጦረኛል ነው የሚለው፣ አይደለ? ግን ሳይጦር ይሄ ቤተሰቡን ያሰበውን ሳያደርግ አንድ ነገር ቢሆንስ? ያ እንዳይሆን ለቤተሰቡ ማለት ህይወት ኢንሹራንስ ይገዛል። ግን እሱ ላይ ለሚደርሰው የህይወት ማለት ማጣት ወይም ሞት ቤተሰቡን ሊደጎምበት ይችላል። ያገባና ልጆች ያሉት ወይም ያሏትም ከሆነ ልጆች ያድጉበታል። ይሄንን ግን ግንዛቤ ከትምህርት ቤትም ጀምሮ መፍጠር ይችላል ማለት ነው። ከሴልፎን ጀምሮ ከትንሿ ሞባይል ትንሿ ዛሬ ዋጋው ስንት ነው? ስለዚህ ትንሿ ትልቁ ትልቁ ምንድነው? እዚህ ላይ አብዛኛው ነገር ስለተባለ ኢንሹራንስ ለሀብታም ነው የሚለው ነገር ተረት ነው ብዬ ነው የማስበው። ምክንያቱም ኢንሹራንስ ለሁሉም ማህበረሰብ አስፈላጊ ነው፣ ምክንያቱም ሁላችንም ከሪስክ ጋር ነው የደይ ቱ ደይ ላይፋችን የምንኖረው እና ለሁሉም አስፈላጊ ነው ብዬ ነው የማስበው። እንግዲህ በዋናነት ይሄን ያዘጋጀነው ሰዎች በተለይም ደግሞ ወጣቶች ከታች ጀምሮ ያላቸውን ግንዛቤ እንዲጨምሩ፣ እንዲያስተካክሉ ጭምር ስለሆነ ይህ ማንሳታችን ጥሩ ነው ብዬ አስባለሁ። እንደው ከዛ በመቀጠል የኢንሹራንስ ጋር አያይዘን አሁን ለወጣቶች ምንድን ይጠቅማል ከማለት ባለፈ የተለያዩ ተርሞች አሉት። ወይም ደግሞ የኢንሹራንስ ብዙዎቹ ዶክመንቶች በእንግሊዝኛ ከመዘጋጀታቸው አንፃር ሰዎች እኛ እንዳይገባን ታስቦ ነው ወይ የሚልም አለ። ብዙ ነገር የሚነሱ ነገሮች አሉ እና እዚህ ላይ የማይገቡን ወይም ደግሞ ግራ የሚያጋቡ ተርሞች አሉ። ኢንሹራንስ ሲነሳ አብረው ተያይዘው የሚነሱ ተርሞች ማለት ነው። እንደው እነሱን እናውራባቸው። ለምሳሌ እነ ፕሪሚየም አሉ። ምንድን ናቸው እነዚህ ተርሞች የሚሉትስ? አዎ ትክክል ነው። ብዙ ጊዜ የሚነሳው እና ያለመግባባት መግባባት ምንጭ ነው ተብሎ እንደ ዋና ምክንያት የሚወሰደው ኢንሹራንስ ፖሊሲዎቹ የተቀረጹት በእንግሊዝኛ ነው። በእንግሊዝኛ እንደመሆናቸው መጠን ሰዎች ያንን ፖሊሲ በዚህ ላይ ደግሞ የሚረቀቀው በአንድ ባንድ በማለት ብዙ ጊዜ ኢንሹራንስ ፖሊሲ ኮንትራት ነው ነው የሚባለው ግን ኮንትራት ሆኖ ኮንትራት በሁለት ፓርቲዎች በሁለት በገዢና በሸጪ መካከል ተግባብተው ተወያይተው ተስማምተው የሚፈርሙት ውል ነው ነው የሚባል። ሁለቱም የኢንሹራንስ ፖሊሲ ግን ኮንትራት ይሁን እንጂ በአንድ ኢንሹራንስ ኩባንያ ወይም በኢንሹራንስ ኢንዱስትሪው የሚረቀቅ ውል ነው። ስለሆነም ያንን ውል ነው ለደንበኛ የሚሰጡ እንጂ ያ ሰው ምናልባት እንዲረዳ መደረግ አለበት ማለት በተለይ ዋና ዋና ጉዳዮቹ ዋና ዋና ጉዳዮቹ ምን አይነት ኢንሹራንስ እንደሆነ ምን ምንን ነው የሚሸፍነው? ምን ጥንቃቄ መውሰድ አለብህ? አደጋ እንዳይደርስ የምንጠነቀቃቸው ነገሮች አሉ አይደለም? ስንራመድ እንኳን የሆነ ነገር ስንል እንዳይገጸን አለፍ እንደምንለው ሁሉ ይሄም ይሄ ለአደጋ የበለጠ ያጋልጠኛል፣ ስለዚህ ይህን ማድረግ የለብኝም የሚለውን አይነት ጥንቃቄ እንዲወስድ እዛ ፖሊሱ ላይ የተቀመጡ ጉዳዮች አሉ። ምናልባት መነሾ ኤክሰስ ምን እንደሆነ በየአደጋው ላይ ይህን ያህል ታዋጣለህ የሚለው ነገር ለምን እንደተቀመጠ መነገር አለበት፣ ግን ይሄ አልሆነም። ይሄ ያልሆነበት ምክንያት እንግዲህ በሁለት ምክንያት ብዬ አስባለሁኝ። ታርመኛለች ቅድስት። አንደኛው ለየሁሉም ሰው ማስረዳት በእውነት ከባድ ነው። ለየሁሉም ለየፖሊሲ ለሚገዛው በሙሉ ካለው የሰው ኃይል ኢንሹራንስ ኩባንያዎች ካላቸው የሰው ኃይል ውሱንነት አንድ። ሁለተኛ ደግሞ ራሱ ተጠቃሚም ቢሆን ፖሊሲውን ገዝቶ ለመውጣት ያን ያህል ቁጭ ብሎ ትዕግስቱ ኖሮት ለማዳመጥም ብዙም ሲተጋ አናይም፣ በዛም ውስጥ ያለፉ ስለሆነ ነው። ይሄንን በሌላ ሜካኒዝም ማለት ማስታረቅ ይቻላል። እንዴት ነው? የተለያዩ ፕሮግራሞች እንደዚህ እንደ ትምህርታዊ የሆኑ አዌርነስ ወይንም ደግሞ እውቀት ሊሰጡ የሚችሉ ፕሮግራሞችን በቴሌቪዥንም ይሁን በሬዲዮም ይሁን በጋዜጣም ይሁን አሁን ደግሞ ፕላትፎርሙ በጣም የተመቸ ነው። በዚህ በፌስቡክ በተለያዩ ቻናሎች እንትን ማድረግ ይቻላል፣ መድረስ ይቻላል። ቀለል አድርጎ በተለያየ ቋንቋ ኖቶን በአማርኛ ብቻ አይደለም። ኢትዮጵያ ውስጥ ሊነገሩ በሚችሉ ቢያንስ ዋና ዋና በምንላቸው ቋንቋዎች ማስረዳት የግድ ነው። ሰው ያወቀ የተጠመቀ ይድናል ነው አደለም? ስለዚህ ካወቀ ሰው እንትን አይልም ማለት ለመግዛት ወደኋላ አይልም ብዬ አስባለሁ። በተለይ ኮንሽስሊ ኢንሹራንስ ያስፈልገኛል የሚል ሰው ቅድም እንዳልሸው ልክ ነው ፕሪሚየም እንላለን ምን ሪስክ እንላለን አይደል? ሰም ኢንሹርድ እንላለን። ይሄ ለተማረውም ክፍል ፕሪሚየም ምንድን ነው? የነዳጅ እንትን የሚልበትም ላይ ፕሪሚየም ይላል አደለ? የነዳጅ ማደያስ ላይ ፕሪሚየም ይላል፣ ኢንሹራንስ እንትንም ላይ ፕሪሚየም ይላል። ስለዚህ ፕሪሚየም የሚለውን እንግዲህ በአማርኛ አርቦን ነው የሚባለው፣ ግን ባጭሩ ገንዘብ ነው ለምንገዛው የዋስትና አይነት የምንከፍለው በማለት በምላሹ የምንከፍለው ገንዘብ ነው የምንከፍለው ገንዘብ ነው። እና እንግዲህ ያንን አገልግሎት ለማግኘት የምንከፍለው ገንዘብ ነው ብለን ነው ማለፍ የምንችለው። እንደተባለው ግን ትልቁ ክፍተት በእንግሊዘኛ ቋንቋ መሆኑ ችግር አለው። በአማርኛ ቋንቋ ደግሞ እናርግ ብለን ደግሞ ሌላ ችግሩ ምንድነው ከዚህ በፊት ተተርጉሞ ነበር አንዳንድ ድርጅቶች ተርጉሞት ነበር፣ ኢንሹራንስ ፖሊሲውን። ኢንሹራንስ በአብዛኛው ከውጭ ነው የምትሉ፣ ወላጆቹም ፈጣሪዎቹም ውጭ ያሉት ናቸው። ከዛ ነው የምናመጣው። ከዛ ሲመጣ እንግዲህ ውስጡ ሁሉንም እዚህ ኢንሹራንስ የምንሸጠውን ወይንም ደግሞ ዋስትና የሚገዛላቸውን ንብረቶች በሙሉ አገር ውስጥ ያለው ኢንዱስትሪ መሸከም አይችልም። ለምን? በጣም ትልልቅ ነው። ለምሳሌ አንድ የሲሚንቶ ፋብሪካ ምናልባት እስከ አስር ቢሊዮን ሊሆን ይችላል እንትኑ የዋስትናው መጠን ንብረቱ። በዚህ ላይ ኃላፊነት ኃላፊነት ደግሞ ኃላፊነት በኋላ እናወራበታለን። በጣም ኃላፊነት ላይ ብናወራ ብግ ያዝኳቸው ነጥቦች አሉ። ኃላፊነት አለ የሶስተኛ ወገን ኃላፊነት በንብረት ላይ የሚደርስ ጉዳት ሊኖር ይችላል እና ይሄንን እንደዚህ አይነት አራት አምስት ሲሚንቶ ፋብሪካዎችን የኢትዮጵያ ኢንሹራንስ ኢንዱስትሪ መሸከም ስለማይችል ለጠለፍ ዋስትና ሰጪዎች እውጭ ላሉት ለምን ቅድም ብለናል፣ አለ ኢንሹራንስ ለብዙዎች ላይ ማዳረስ ነው ብለናል። ልክ ሀምሳ ሎሚ ለአንድ ሰው ሸክም፣ ለብዙዎች ደግሞ ጌጥ እንደሆነ ሁሉ አገር ውስጥ ያለው ደግሞ ሽፋን ሊገኝለት በአቅም ማነስ ምክንያት የማይቻለውን ወደ ውጭ እንልከዋለን። ወደ ውጭ ጠለፍ ዋስትናዎች ተመሳሳይ ጠለፍ ዋስትና ሰጪዎች አሉ። ስለዚህ ፖሊሲው አንድ አይነት ነው መሆን አለበት። እዚያ አማርኛ እዚያ እንግሊዝኛ ሊሆን አይችልም። ለዚህ ነው እንግሊዝኛ የሚሆነው ዋናውን ምንጩ እነሱ ስለሆኑ። ነገር ግን ሀገር ውስጥ ግን ስንሸጠው ግን ሰዎች ሊገባቸው ሊመጥናቸው በሚችለው አረዳድ እንዲረዱ ማድረግ ኛ ኃላፊነት ነው የኢንሹራንስ ባለሙያዎች ማለት ባለሙያዎች ኃላፊነት ከራሳችን ላይ አይወርድም። ቡናችንን ጥደናል እስከሚፈላልን ድረስ ዲቴል ብናያቸው አሁን እነዚህ ግራ ሊያጋቡ ይችላሉ ብለን ምናስባቸው ቃሎች አሉ። ልክ ኢንሹራንስ ሲነሳ እነ ሪስክ፣ ፖሊሲ፣ ፕሪሚየም የሚባሉትን ጉዳዮች። ሪስክ ምንድን ነው? አሁን በብዙ አይነት ሊገለጽ ይችላል። ግን ከኢንሹራንስ አንፃር ሪስክ የምንለው ነገር ምንድን ነው? አዎ፣ እንግዲህ ወደ ኢንሹራንስ ስንመጣ መጀመሪያ ሪስክ አለብኝ እንላለን። እንደዚሁም በቀን ተቀን ትናቸው ለሪስክ የተጋለጥኩ ነኝ። ይህ ስራ ለሪስክ የተጋለጠ ነው እንደዚህ የምንለው ነገር አለ። ስለዚህ እንግዲህ ያንን ይሄ ሪስክ የሚባለውን ነገር እንደው የት ወስጄ ልገላገለው አይነት ነገር ብናደርገው፣ ሪስክ ማለት ስጋት ነው። ስጋት እታመም ይሆን ወይ ብዬ ልሰጋ እችላለሁ። ምናልባት እንደው ቤተሰቤን ልጆቼን አንድ ደረጃ ላይ ሳላደርስ እሞት ይሆን እንዴ ብዬ ልሰጋ እችላለሁ። ንብረቴ ላይ ምን ይደርስብኝ ይሆን ብዬ፣ ሁልጊዜ የሰው ልጅ ስጋት ላይ ነው ያለው። እኛ ግን ደግነቱ ለእግዚአብሔር እንሰጠዋለን አደል፣ ለእግዚአብሔር እንሰጠዋለን። ይሄ በባህልም በሃይማኖትም በእምነታችንም ያንትን ስላለ ነገር ግን እዚህ ጋር እምነቱ ባህሉ እንዳለ ሆኖ ግን ይሄንን ስጋት ሁልጊዜ ስጋት ተሸክመን ነው የምንሄደው እና ይሄንን ስጋት የምናስተላልፍበት ወደማ ስጋቱን ለመቀበል ወደ ተዘጋጀ ክፍል እንበለው ለዛ ለማስተላለፍ የምንሄድበት ወይም የምንወስንበት መንገድ ነው። ያንን ስጋት ለመሸከም የተቋቋሙ ኩባንያዎች አሉ። እነዚህ ኢንሹራንስ ኩባንያዎች ይባላሉ። ኢንሹራንስ ኩባንያዎች የተቋቋሙት ስጋትን ለመሸከም ነው። ስጋትን ለመቀበል ነው። እኛ ስጋታችንን እናስተላልፋለን ወደማ ስጋቱን ለመቀበል ወደ ተዘጋጁ ተቋማት፣ ማለት መድን ሰጪዎች እንደማለት ነው። እነዛን ስጋቶች ስናስተላልፍ ግን ምንድን ነው፣ ስጋቶቻችንን የሚቀበሉት ተቋማት ደግሞ ከእኛ ስጋትን ተቀብያለው፣ ያንን ስጋት ለመሸከም እኔ ደግሞ ከእናንተ የምፈልገው ገንዘብ አለ። ነፃ የሆነ ነገር የለምና ነፃ የሆነ ነገር ደግሞ እምነትም አይኖርም አይደለ? ስለዚህ ለሕይወት ዋስትና ሰጥቼ ከሆነ ለሕይወት ዋስትና ለምሰጥህ ሽፋን ይሄን ያህል ትከፍላለህ። አርቦን ነው ማለት ነው። ቅድም እድር ላይ የሚከፈል ገንዘብ አለ ያልኩት። ስለዚህ ስጋቴን ላስተላለፍኩበት እና ውል ለገዛሁበት የምከፍለው አርቦን አለ ማለት ነው። አርቦኑ ያው ፕሪሚየም ያለው ማለት ነው። ስለዚህ ክፍያዋ ማለት ነው። ስለዚህ ያንን ስጋት ለሚሸከመው ክፍል ማስተላለፍ ነው። ሪስክ ማለት ስጋት ነው። ስጋት ማለት ምልሽ ስራዬ ቢቋረጥስ ቤቴ ላይ እንዲነገር ቢሆንስ፣ ለምሳሌ በአጭሩን ውሰድ ኢትዮጵያ ውስጥ ብዙ ጊዜ ገበሬዎች በምንድን ነው የሚጠቁት? ድርቅ ሊመጣ ይችላል፣ አንበጣ እህል ከእንትን ካለ በኋላ አንበጣ ወይንም ደግሞ ሌላ አይነት ውችም ፍርም ሊሆን ይችላል እህሉ ደግሞ እንትን ካለ በኋላ ሊወድቅ ይችላል፣ አይደለ? ጥሩ ምርት ሳይሰጥ ይሄ ሁሉ የገበሬው ስጋት ነው፣ አይደለ? አንድ ገበሬ ከሰኔ ጀምሮ እስከ ታጭዶ እስከተከመረበትና ወደ ጎተራ እስከሚያገባ ድረስ ኑሮ አይደለም፣ እንግዲህ መቼም በአያቶቻችንም ምንም እናውቃለን አይደለም፣ ግብርና እንዴት እንደሚሰቃዩ እና ስለዚህ ያንን ስጋታቸውን የሚያስተላልፉበት አንድ ትልቁ ሜካኒዝም ወደ ለአግሪካልቸር ኢንሹራንስ ወይንም ለግብርና ኢንሹራንስ በቃ ነገ እንደዚህ ብሆን ኢንሹራንስ አለኝ እኮ ብለው እንዲተማመኑ የሚያደርጋቸው አንዱ የስጋት ማስተላለፊያ መንገድ ነው። እንደው እናንሳና ኢንሹራንስ ምናልባት ስጋትን ይቀንሳል ወይ ደግሞ ስጋትን ይከለክላል? ስጋትን አይከለክልም። ስጋትን ግን ይቀንሳል። ምክንያቱም ምን ማለት ነው? ኢንሹራንስ ኩባንያዎች እኮ መቼም ስጋትን ሲሸከሙ ሊደርስ ላይደርስ ይችላል ብለው ነው። ልክ አንድ ሳንቲም ወስደን ስናሽከረክረው በላይ ወይንም በታች በኩል ጎፈርና እንትን ነበር የሚባለው ዘውድና ጎፈር